በዛሬው ዕለት በርከት ያሉ አዳዲስ መረጃዎች ወጥተዋል። ከነሱ ውስጥም አንዱ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ተደርገው መሾማቸው አንዱ ነው። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድና ጌታቸው ረዳ መልእክት አስተላልፈዋል። እንዲሁም ሌተናል ጀነራል ታደሰ ወረደ ሲሾሙ አንድ የቃል ኪዳን ሰነድ ላይ ፍርሚያቸውን አኑረዋል። በዝርዝር እንመለከተዋለን የዘገየ ፍትህ እንደተነፈገ ይቆጠራል እያሉ ብዙዎች ለቀንን አዱኛ አሁንም ፍትህ እየጠየቁ ነው። ዛሬ በቀጠሮ መሰረት አንዱ አለም ጎሳ ፍርድ ቤት ቀርቧል። የፍርድ ቤቱ ውሳኔ ምንድን ነበረ የምንመለከተው ይሆናል። መረጃዎቹን በተከታታይ በዝርዝር እንመለከተዋቸዋለን። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በዛሬው ዕለት ሌትናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው ስልጣን ተረክበዋል። በዚህ ወቅትም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል። ጠቅላይ ሚኒስትሩ የአቶ ጌታቸው ረዳን የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉም ገልጸዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም መካሄዱንም አሳውቀዋል። ጄኔራል ታደሰ ባለፉት ሁለት ዓመታት የአቶ ጌታቸው ምክትል ሆኖ ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት ሁለት ዓመታት የነበሩ ደካማ ጎኖችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸውም ብለዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመገንባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጄነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ሲረከቡ የፈረሙት የትግራይ ክልል አካታች የጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ምንድን ነው የሚለውን በዝርዝር እንመለከታለን። አንደኛ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለውን እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ። ሁለተኛ በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ በክልሉ የሕግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገ ወጥ እንቅስቃሴዎች እንዲቆሙ ማድረግ። ለዚህ ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። አራተኛ መደበኛ የልማት ስራዎችም መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጹ ማድረግ። አምስተኛ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንተኛ የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴን የሀገሪቱን ህዝቦች ትስስርና መልካም ግንኙነት እንዲያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን ማረጋገጥ። ጄኔራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት በመሆን ስራቸውን ሲጀምሩ ከላይ የተዘረዘሩትን ኃላፊነቶችን በትጋትና በታማኝነት ለመወጣት ቃል ገብተው ፈርመዋል። በተከታዩ መረጃችን በቀነኔ አዱኛ ግድያ ተጠርጥሮ በእስር የሚገኘው አንዱ ዓለም ጎሳ ለማዚያ 9 ዘጠኝ ተለዋጭ ቀጠሮ ተሰጥቶታል። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኔ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ጮኛው አንዱ ዓለም ጎሳ በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። የአርቲስት አንዱ ዓለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬ ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትናንትናው ዕለት በኋላው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ብሏል። አቃቤ ግን መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት መጠየቁ ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን የፎሬንሲክ የምርመራ ውጤቶችን ስላልደረሱኝ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱ በዛሬው ችሎት አቃቢ ሕግ ማስረጃዎችን እንዲያቀርቡ ዘጠኝ ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ ዘጠኝ ቀን 2017 ዓ.ም መቅጠሩ ተሰምቷል። ቀነን የአዱኛ መጋቢት 1 ቀን 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛው ሀገር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለእልፈቷ ምክንያት መሆኑ ፖሊስ ማስታወቁ ይታወሳል።